በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ትወደዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ ብዙ ምሕረት ብዙ በጎነት የተደረገልን የተደረገላችሁ ከሰማያት የወረደ ከእናታችን ከእመቤታችን የተወለደ መስቀል ላይ ራቁቱን በተዘረጋ ጊዜ በደላችን እንዳችነ ሲከፍል ዕዳ የተከፈለለት የዳነ ሕዝብ ያረገን ያረጋችሁ ብሩካን እግዚአብሔር ልጆች የቅዱሳን ቤተሰቦች እናታችን እመቤታችን ዲሁ ስርዓት ልጆች እግዚአብሔር ልጆች እንደምንቆያችሁ ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ሕያው ከሚሆን ከመንፈስ ቅዱስ ጋር ለዘላለም የተወደደ የተመሰገነ የተመለከ ይሁን ቤተሰቦቻችን ሆናችሁ ስለምትሰሙን ከልብ እናመሰግናለን። የእኛ ቤተሰቦች በመሆናችሁ ብዙ እንደምትመረቁን ተስፋ እናደርጋለን። የእግዚአብሔር ልጆች በረከታችንን፣ እግዚአብሔር በሰው እጅ ላይ እንዳስቀመጠው ስንት ሰው ያውቅ ይሆን? እግዚአብሔር የሰውን በረከት በሰው እጅ ላይ ነው ያስቀመጠው። ሰው በረከቱን ሶሻል ሚዲያ ላይ በረከቱን መሬት ውስጥ ቆፍሮ በረከቱን ነግዶ ገበያ ውስጥ ካገኘው እንደሚበቃው የሚያስብ ከሰው ጋር ስላለው ግንኙነት የማይጨነቅ ሰው ጤፉ የሆነ ሰው ለምኔ የሚል ራሱን ብቻ የሚወድ ሰው በፍጹም ከሰማይ በሆነ በረከት ሊባረክ አይችልም። እግዚአብሔር ከሰው ጋር ባለን ግንኙነት ላይ የተመሰረተ አድርጎ ነው የበረከትን ሚስጥራዊ ቀመር የቀመረው። በዚህ በቤተክርስቲያን አገልግሎት ውስጥ አንዳንድ መለከት አለው። አንዳንድ ሰራተኞች ብዙ ለሰው ግድ የሌላቸው በራሳቸው ጉዳይ ብቻ የሚሽከረከሩ ሰው ሀዘን ቢገጥመው የማይመጡ ሰው ቢወልድ ማርያም ማረች እንኳን ማርያም ማረች የማይሉ ሰው ቢቸገር የት ነህ? የማይሉ የሚኖሩት የራሳቸው ኑሮ ይሆንና የራሳቸው አንድ ጉዳይ ወይ ሰርግ ይኖራቸዋል ወይ ደግሞ አንድ ነገር ሰርተው ምርቃት ይጠሯችኋል። በጣም ብዙ ሰው ይጠራሉ። በጣም ጥርጡ ማስታወቂያም ሊሰሩ ይችላሉ፣ ግን ሰው በዛ ልክ አጠገባቸው ቆሞ አይታይም። በተሰራው ልክ በተቀሰቀሰው ልክ በተነገረው ልክ ሰው አጠገባቸው የለም። ለምንድን ነው ብዬ ጠይቃለሁ። በጣም የጮኸለት ፕሮግራም ሰው የለውም። ደግሞ በጣም ያልጮኸ ብዙም ያልጮኸ ግን አዳራሽ ሙሉ ሰው ተሰብስቦ አገልጋይም ሆነ በርታ በርቺ ሲል ሲደግፍ አብሮ ሲቆም ታያላችሁ። ይሄ ስምና ዝና የሚያመጣ የሚመስለው ሰው አለ፣ ግን አይደለም። ያ አገልጋይ ያ ሰራተኛ እግዚአብሔር ሰራተኛ ለሰው ከሚሰጠው ዋጋ የተነሳ ነው። እያንዳንዱን ሰው በቁም ነገር ማናገር፣ ማዳመጥ፣ በሕይወት ውስጥ አንድ የሚጠቅም ነገር ማስቀመጥ፣ ያ ሰው ተመልሶ ይህንን ትልቅ ብድራትን ለመክፈል ይመጣል። ግን ይህንን የሚያደርገው አንድ ሰው ሰው ይመጣልኛል ብሎም አስቦም ብልጥ ሆኖም መሆን የለበት። ፍጹም በሆነ ቅንነት ሁልጊዜ ነገርን ሁሉ በፍቅር ማድረግ በሚለው መጽሐፍ ቅዱሳዊ ሀሳብ ላይ የተገነባ ማድረግ ሲያደርግ ነው። እንግዲህ እግዚአብሔር ሰውና ሰው ተፋቅሮ እንዲኖር ሰውና ሰው ተፋቅሮ እንዲኖር የኔን በረከት ወንድሜ ወይም እህቴ እጅ ላይ ያስቀመጠው። ያ በረከት ተኝተንም ቢሆን ይመጣል። ተኝተንም ቢሆን እንኳን ቆመን፣ እንኳን ለፍተን፣ እንኳን ሮጠን ጌታ ኢየሱስ ክርስቶስ በቤተልሔም ግርግም ተኝቶ በረከት የተሸከሙ ሰባ ሰገል የጥበብ ሰዎች ከሩቅ ሀገር መጡ ይላል። ወርቅ ይዘው፣ እጣን ይዘው፣ ከርቤ ይዘው ያ እጣን፣ ያ ወርቅ፣ ያ ከርቤ የጌታ ነው። በዘላለም የእግዚአብሔር ዓላማ ውስጥ የጌታ ነው ግን ሰዎች እጅ ላይ ነበር ተኝቶ ነው ያመጡለት። ይኸውላችሁ ቅን መንገድ ይኖረን እንጂ ለሰው ጥሩ ፍቅር ይኖረን እንጂ ተኝተንም ቢሆን በራችንን አንኳኩቶ ሰዎች ላይ ያለው በረከት በረከታችን ሊመጣ ይችላል ወደኛ። ለዚህ ነው እግዚአብሔር ለሰው ፍቅር እንድንሰጥ ነው። አያችሁ፣ ምናጠጣው ግመል የእኛን ወርቅ የተሸከመ ሊሆን ይችላል። ግመሉን ስናጠጣ ነው ወርቁ ለእኛ የሚሆነው። ርብቃ ግመሉን አጠጣች አይደል የሚለው የኤሌዜርን ግመል የአብርሃምን ባሪያ ግመል፣ ውሃ አጠጪኝ ሲላት አንተንም ግመሎችንም አጠጣለሁ አለሁ ብላ ከጥልቅ ጉድጓድ እየጎተተች ውሃ ግመል ታጠጣ ነበረ። ግመሉ ግን ለርብቃ እጅ መንሻ የተላከውን ወርቅ የተሸከመ ነበረ እና የርብቃ በረከት በኤሌዜር እጅ ላይ ነበረ። በረከቷን ግን ጠርተዋለች፣ ስበዋለች። አሁን ዘመኑ ተናጋሮች እንደሚሉት ኢማጂን አርጋድ ለሚጠራችው ጎንበስ ቀና ብላ ያንን የአብርሃምን ባሪያ አገልግላ ውሃ ጠጥታ ግምሎቹን ውሃ ጠጥታ አሸንፋ ነው ተከትሏት አባቷ ቤት የገባው ያ ሰውዬ። ለሰው ፍቅር ስንሰጥ ሰው እጅ ላይ ያለው በረከት በረከታችን ወደ እኛ ይመጣል። ሁለተኛ ለሰው ትኩረት ስንሰጥ አውቃሉ። በዚህ ዘመን ሰው ያደግማል፣ ሰው ያሰለቻል፣ ሰው ያሰለቻል ይባላል እኔ አላምንም በዚህ ፍልስፍና ግን፣ ይባላል ሰው ያሰለቻል። ልካችን ያልሆነ ሰው ይሆናል ዙሪያችን ላይ ያለው፣ ስለዚህ ትኩረት እንከለክለዋለን። ሰውየው ማን እንደሆነ እንኳን አናውቅም። ማን እንደሆነ ማን እንደሆነ እንኳን በትጋት ለማወቅ ፍላጎት የለም። አንድ ሰው ጋር ደወልኩኝ በአንድ ወቅትና ስልክ ስደውል ስሜን ተናገርኩኝ። ቀሴስ የሚለውን ታይትሌን አልሰሙኝም። አልሰሙኝ ሜጠር የደወልኩላቸው ሰው አሸናፊ የሚለውን ግን ሰምተዋል። ቀጠሉ ወደ ሌላ ጉዳይ። አሸናፊ ከሚባል ሰው ጋራ የፌዝ ግንኙነት ያላቸው ይመስለኛል። አልሰሙኝም ቀጠሉ ብዙ ነገር ተናገሩ። ብዙ ነገር እንዳላወቁኝ ገባኝ። ግን ለምንድን ነው በዚያ ልክ በትኩረት የደወለውን ሰው ለማወቅ ያልፈለጉት እነዛ ሰዎች? ከዛ በኋላ ረ ተሳስተዋለን እኮ ከሌለኝ አልኩ ደግሜ። የት ይግቡ? ከዛ በኋላ የት የት ይግቡ ማለት ነው። ለሰው ትኩረት ስለማንሰጥ እንሳሳታለን። እግዚአብሔር ለሰው ትኩረት እንድንሰጥ ስለሚፈልግ ሰው እጅ ላይ የኛን ጉዳይ የኛን በረከት አድርጎታል። በረከት ሲባል ገንዘብ ነው ወርቅ ነው እሱ ብቻ ነው አይደለም። ጉዳያችን የሚያልቀው ፋይላችን ያለው ሰው እጅ አይደል? የትም ቦታ ብትሄዱ የመንግስት ተቋማት ብትሄዱ ሰው እጅ ነው የኛ ጉዳይ ያለው ኮምፒውተር ላይ አይደለም፣ ሰው እጅ ላይ ቤተክርስቲያን ብትሄዱ መንፈሳዊ ጉዳያችን ሰው እጅ ላይ ያለ ቤተሰባዊ ጉዳያችን ሰው እጅ ላይ ነው። የሚስት ጉዳይ ባል እጅ ላይ ነው። የባል እጅ ሚስት ላይ ነው። ሰው ልጅ ላይ፣ ሰው እጅ ላይ። ስለዚህ ለሰው ዋጋ ትኩረት እንድንሰጥ ስለፈለገ እግዚአብሔር በረከትን ሰው እጅ አስቀምጦታል። ያንን በረከት ግን በአግባቡ ተጠቅመንበት እንድንኖር በረከቱን ለያዘው ሰው ዋጋ እንድንሰጥ ያስፈልጋል። ለዚህ ነው ሰው ብቻውን ይሆን ዘንድ መልካም አይደለም ያለው እግዚአብሔር የተፈጥሮን መዋቅር በፍቅር ህግን የሰራው። እኔ እጅ ላይ ያለውን እግዚአብሔር ቃል ለእናንተ አካፍላለሁ፣ እናንተ ትመርቁኛላችሁ። አንዳንድ ጊዜ ስጦታ ተልኩልኛላችሁ፣ ኮይን ትገዙልኛላችሁ ሱፐር ታንክ የሚባል አለ። በዩትዩብ ትሰጡኛላችሁ። በገንዘባችሁ ባላችሁ ነገር ትሰጡኛላችሁ። እኔ ለእናንተ የዘላለም ክብር የሆነውን ቃል ሰጣችኋለሁ። እናንተ ለእኔ የምትሰጡኝ ጸሎታችሁን ትሰጡኛላችሁ። አይዞህ ትሉኛላችሁ። ህይወት እነዚህ ነው ዋጋ የላቸው ማይረቡ ናቸው ብዬ ባስባችሁስ ሰው ምንድን ነው ብዬ ብንቅስ ለእናንተም የጣፍጥ እግዚአብሔር ቃል አላዘጋጅም ጊዜም አልሰጥም። በዚህ ያለክ እናንተ ጊዜ ላልሰጣችሁ ቄስ ምን ልታርጉ ትችላላችሁ? በህይወታችን ውስጥ እግዚአብሔር ጊዜ ስንሰጣጥ፣ አንዳችን ለአንዳችን ወጋ ስንሰጥ፣ ቦታ ስንሰጥ፣ ወንበር ስንስብ፣ ይገባዋል ስንል፣ ያስፈልገዋል ስንል፣ ምን ይሆን የራቦ ስንል ጉዳዮቻችን ሁሉ ወደኛ ይመጣሉ፣ ይከናወናሉ። አንድ በጣም ቀን ካህን አለ የቤተክርስቲያን አስተዳዳሪ ነው። ጉባኤ ጠርቶኝ ሄድኩኝ በቀደምና፣ ስለ አንድ ጉዳይ ያወራኛል። እና ስለ አንድ ጉዳይ እያወራኝ አይ በሄድኩኝ እና እኮ በአንድ ቀን በቃ ነገሩን አሳኩልኝ አለ ክፍለ ከተማ ሄደው። ማመን አልቻልኩም። ክፍለ ከተማ ሄደ ክፍለ ከተማ በአንድ ቀን ጉዳይ ይሳካል? ስለው ይገር መሀል እኔ ሲሄድ ሁሉም ሰው በፍቅር ነው የሚቀበለኛል። እንዲህ ሲለኝ ከጀርባ የዚህን ቅን ካህን ህይወት በመርመር ጀመርኩ። መጥፍ ላይ ቆጭ ብዬ ቀና ሰው ነው። ሁሌ ነገርን በቅንነት ነው የሚመለከተው። መረቡን በቀኝ ነው የሚጥለው። ሁሌ መረቡን በአሳ እግዚአብሔር ይሞላል። ቅንነት፣ ለሰው ዋጋ መስጠት ትንሹንም ትልቁንም አክባሪ ነው። ስለዚህ ፊቱ ላይ የእግዚአብሔር ብርሃን አለ። በሄደበት ቦታ በር ይከፈትለታል። በረከቱን ከሰዎች ተቀብሎ ይመጣል። ጉዳዩ ተሳክቶለት ይመጣል። ሰው ጠምዶ ግን ጉዳይ ይለቅልኝ። ሰውማ ክፉ ነው፣ ሰው መሰሪ ነው፣ ሰውማ እንዲህ ነው፣ ሰውማ እንዲህ ነው እያሉ ከሰው እጅ የእኛ ጉዳይ እንዲወጣ የምንፈልግ ሰዎችም ወኞች ነው። ጤነኞች መሆን አለብን። በመጀመሪያ ሰው በረከት ነው። ሰው በረከት ነው ሲሰራም ሲፈጠርም ሲጸነስም በዘላለም መለኮታዊ እቅድ በጥንቃቄና በትልቅ ክብር ነው። ሰው በረከት ነው። ጎድቶን ሊሆን ይችላል፣ አቁስሎን ሊሆን ይችላል። አሁ እኔም የሰው አካል ነኝ። በሰው ከተጎዱት መካከል ነኝ በሰው ከተከዳ ሰው መካከል ነኝ። የጎዱኝና የከዱኝ ሰዎች ግን በጣት የሚቆጠሩ ናቸው። የሚወዱኝና ግን በህይወቴ ውስጥ እንድኖር ለህይወት ፍሌበር ጣዕም የሰጡኝ በጣም ብዙ ብዙ ብዙ ሰዎች ናቸው። ሰዎች በረከቶች ናቸው። እግዚአብሔር የሰጠን ስጦታዎች ናቸው። ስጦታችሁን ቁጥራችሁ አመስግኑ ሲባል ሁለት መኪና አለኝ፣ ቤት አለኝ ጥሩ ጥሩ የቤት እቃዎች አሉኝ። በቃ ቆንጆ እንትን ቦታ ገዝቻለሁ። ከዛ ነው የምንጀምረው አይደል? ከሰው ነው የሚጀመረው። ጥሩ ጎረቤት አለኝ እኔ ባኑር ቤቴን የሚሄድልኝ ልጆች ውጭ ሲወጡ ግቡ የሚልልኝ። ጥሩ ዘመድ አለኝ። ጥሩ ጓደኞች አሉኝ አይዞ የሚሉኝ በመከራ ጊዜ አብሮኝ የሚቆሙ። ከዛ ከሰው ነው የሚቆጠረው የራሱ የበረከቱ ቁጥር የምስጋናው ምክንያት ሲዘረዘር እከሌን ሰተኝ እከሌን ሰተኝ ሚስቴን ሰተኝ ባሌን ሰተኝ ልጆቼን ሰተኝ ጓደኞቼን ሰተኝ ዘመድ ሰተኝ እንዲህ አይነት አለቃ ሰተኝ እንዲህ አይነት ሰው ሰተኝ እንዲህ አይነት አባት ሰተኝ ይባላል ሰው በረከት ነው ሰው በረከት ነው ክርስቶስ የሞተው ለሰው ነው ታስበው ዘንድ ሰው ምንድን ነው ብሎ ዳዊት ተገርሞ የጠየቀው ስለ ሰው ነው እስኪገረም በእግዚአብሔር በሰው ፍቅር ልብህ እንደዚህ ጥፍት ያሉ ለምንድን ነው ብሎ እግዚአብሔር ጠየቀው፣ ስለ ሰው ነው። ታደኛ ምን ነክቶን ነው ሰው ያስጠላል? ራሳችንን ልንመረምር ይገባ። ለምን መሰላችሁ? የገዛ ወርቃችንን የገዛ ስጦታችንን በረከታችንን የተሸከመው ኤሌዜር ነው። እናንተን ራሳችሁን እንደ ርብቃ አይታችሁ ቁጠሩ። ጎንበስ ቀና ጎንበስ ቀና ትላላችሁ። ወንዙ ዳር ርብቃ ውሃው አጠገብ ትቀዳለች ለቤተሰባ ለቤቷ። ከዛ አንድ ሰው እየመጣ ግመል የሚነዳ ጠማህ፣ ውሃ ልስጥህ፣ ለግመሎችም ልስጣለች። ምን አገባሽ የታቀዋለሽ ቢሏትስ? መርታቸው እኮ ነው የአካባቢ ሰዎች። ግን ለርብቃ ሰው በረከት ነው። ሰው ጥቅም አይደለም፣ የጠቅመኛ ድላም አይደለም። በዛው ግመል ተሳፍራ ያኑ ግመሉ የተጫኑ ወርቅ አጥልቃ ወደ ተስፋው ምድር ወደ ከነአን የይስሐቅ ሚስት እንድትሆን ትልቁን እስራኤልን እንድትወልድ መጣች። ሰው ዋጋ አለ ብሎ ማሰብ፣ የሰው ለሰው ትኩረት መስጠት እግዚአብሔር በሰው እጅ ላይ ያስቀመጠውን በረከታችንን የመውሰጃ መንገድ መሆኑን ማወቅ ያስፈልጋል። የሰማነውን በልቦናችን ይጻፍልን። እግዚአብሔር ይባርከን፣ እግዚአብሔር ይቀድሰን። የጌታችንን የሱስ ክርስቶስ ብርሃን ብላችን በቤታችን ይብራ፣ ጾማችንን ይቀበል። የእግዚአብሔር ቸርነት፣ የእናታችንን በቤታችን ጸሎት በረከት፣ የመላት ጥበቃ አብሮን ይሁን። ይህን ፕሮግራም ኮሜንት አርጋችሁ ቃል ቤት ያሰማለኝም በሉ መርቆኝም ደስ ያላችሁን ኮሜንት አርጋችሁ ላይክ የምትለንበተን ጭናችሁ ውጡ ይሄ ስታደረጉ ብዙ ሰው እንዲሰማው ዩቲዩብ ከፊት ያስቀምጠዋል። እግዚአብሔር ባርካችሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እግዚአብሔር አምላካችን ይህን ጊዜ ስለሰጠህ እናመሰግናለን። ተወደድከው ተባረከው ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር ስም ብሩክ ምስኩን ምስጎን ይሁን። እግዚአብሔር የሚወዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር ምሕረት ብዙ ጸጋ የሰጣችሁ